ይመስላችሁ ነገ ማታ በሙሉ አድርገን ቅርጽ ነገር። አንድ ነገር ብቻ ልበልህ፣ አንድ ነገር ብቻ ልበልህ ወንድሜ፣ ይኸውልህ ልጅቷ ከፈለገችህ አንተ በፈለግበት መንገድ ታግለህላትን ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባትም። ይህ በድላታለህ ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ማንም የሚሰድባት ሰው የለም። እንድትሰደብ ያደረገችው እራሱ አለች ጆከር፣ ስማ ሁላችንም ጠብቁ። ዩቱብ ላይ ራሷ በራሷ ድምፅ አርጋ በራሷ ቪዲዮ አርጋ የእናቷን ድምፅ ፕሩፍ አርጋ ሙሉ ከጅምሮ እስከ መጨረሻ ያለውን ራሷ ታስረዳቸዋለች። ጉድ ጉድ ጉድ ጉድ እኮ ነው ዘንድሮ። ዴዚ እናቷን ልትከስ ነው፣ እናቷን ልትከስ ነው። ከዛ ለፖሊስ ደዊና ሲጃት፣ ለፖሊስ ደዊና ሲጃት ይሏታል። ከዛ እሷም እሺ እናቴን እከሳለሁ ብላ ቁጭ ጆከርና እዚህ ተያይዘዋል እላችኋለሁ። ጆከር ምንድን ነው የሚለው? የዴዚ እናት እንደ እናት የተናገረችው ነገር ትክክል ነው። ሀያ ዓመት ሙሉ ለፍታ ያሳደገቻት እሷ ናት። ማናችሁም አታቁም እንዴት እንዳሳደገቻት። ያለ አባት ያሳደገቻት ልጇ ናት። የመቆጣጠር መብት አላት። እና አሞራውን ከፈለገችው ዴዚ መሄድ ትችላለች፣ ግን እናቷን መስማት አለባት አለ

እናቷ መብቷ ነው። ልጅቷ እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም ማለቻታ ላይ ልጅቷ እቃዋን ጠቅላው ታሞራው ጋር መሄድ ትችላለች፣ መብቷ ነው። አሜሪካ ነው የምትኖረው፣ ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገች አሁን ዜድ በጣም ነው የተናደደችው። እንደሰማችኋት ነው። ለምንድን ነው የተናደደችው? የዴዚ እናት ልጁ አሌክስ በጣም ታዋቂ የትግራይ አክቲቪስት ነው። ዴዚ አማራ ናት በእናቷ አማራ ናት ብላ ስላለች እንዴት ነው አማራና ተጋሩ መጋባት አይችልም ወይ በሁለቱ መሀል ለምን ትገባለች ብላ ነው ዴዚ እንደዚህ እየተናደደች ያለችው እና ከጆከር ጋራ በቃ በጣም እንትን እየተነጋገሩ ነው ማለት ነው ጆከርን ደግሞ እንደሰማችሁት ነው እናት የኢትዮጵያ እናቶች እውነት ለመናገር የሁላችንም እናቶች በቃ ልጆቻቸውን መቆጣጠር ይወዳሉ በጣም ነው የሚቆጣጠሩት። እግዚአብሔርን የሆነ ትምህርት ቤት ሄደን እንኳ ቆየት ብለን ከመጣን ወይም ደግሞ ከሆነ ጎረምሳ ጋር አየናት ልጅሽን ስትባል እናት የምንሰደበው ስድብ እንዴት እንደሚናገሩን እኮ ንግግራቸው ምትሁል አለ ዱላ ሁላ አለ እውነት እናቶቻችን እኛ ጥፋት ስናጠፋ እናቶቻችን የተናገሩንን ነገር ወደ ሚዲያ ይዘ ነው ብንመጣ አስቡት። እንዲህ እናት እኮ ናት የፈለገችውን ነገር የመናገር መብት አላትኝ። በእርግጥ ዴዚ ሀያ አንድ አመቷ ነው። እንኳን ሀያ አንድ አመት ወጣት ሆነ ይቅርና አስራ ስምንት አመት ሳይሞላቸው እንኳን በቃ ደረስን ደረሰን የሚሉ ናቸው በአሁኑ ሰዓት ማለት ነው። እግዚአብሔርን! እና እኔ በእናትየዋ አልፈርድም። አሜሪካ ከገቡ ገና ሁለት ወራቸው ነው። አልተረጋጉም። በቃ በጣም ታሳዝናለች። እናቷ እንግዲህ አስቡት እና ወዶች በጣም ነው የሚያሳዝነው። እግዚአብሔርን ሶሻል ሚዲያ መውጣት የሌለበት ነገር። አብሶ ደግሞ አሌክስ እናቷን ትላንትና እንዴት እንዴት እንዴት ሲያናግራት እንደነበረ ብታዩ ብትሰሙ፣ እግዚአብሔርን በጣም ይደብራል። በቃ አንቺ ዝም በይ ባክሽ ምናምን ይላታል፣ እናቷን ማለት ነው። እንዴ ልጅቷን ከወደደ ለእናቷ ክብር መስጠት አለበት። በጣም በቃ ከልቡ ከልቡ የሚወዳት ከሆነ እናቷን በሽማግሌ ራሱ ማስዳኘት ይችላል ሽማግሌ መላክ ዴዚ ራሱ እናቷን አክብራ ከሳታለሁ ምናምን ከምትል ይልቅ ሽማግሌ ብትልክ በቃ ልጁን ወደዋለሁ ብትል ሁለታችሁ ከተዋደዳችሁ በምንም ቢሆን በምንም ብትገናኙ ትችላላችሁ አንዱ መርሳት የሌለብህ ግን ልጅቱ የተወለደችው አሜሪካ ነው እንደ አሜሪካ ነው የምታስበው እናት ደግሞ የኢትዮጵያን ባህልና ወግዛ ነው የምታወራው። በልጇ በኩል የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ በየትኛው እድሜ ክልል ቢሆኑ። አቃለ የኔ እናት እንኳ አፍጋኒስታን አይደለችም ነ አይደለም እያልኩ ያለው ስለ ነው። እያንተም እናት የእሷም እናት የሚያስቡት ልጆቻቸው እኮ። ስለዚህ እሷ እንደ እናት ነው የምታወራው። ያንተም እናት ደግሞ እኮ እሷን አታገባም ልትደርስ ትችላለች። ዴዚ ላይ እናንተ ከተዋደዳችሁ ትገናኛላችሁ። የፓስፖርት መቀደድ ምናምን ምናምን ምናልባት ችል አስራ ስምንት ዓመት ላይ ሞላት የአሜሪካ መንግስት ይመለከቷል ስለች ለዛ እድሜዋን የጠየቁ። አሁን አንተ ማድረግ ያለብህ ምንድን ነው እንግዲህ፣ በባህላችን ሽማግሌ በመላክ በመማለድ ወላጅ በማክበር እና ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትውስት እያደረግ ነው። ይህ የብሄር ነገር እያመጣ ነው። በመካከላችሁ እናንተ መገናኘት ትችላላችሁ። ሌላ ነገር ሚክ የተናገረው ነገር እግዚአብሔርን ትክክል ነው። እናቷን ማክበር አለበት። ወይኔ ትላንትና እንዴት ሲናገራት እንደነበረ በጣም ነው የደበረኝ። እውነት እና ደግሞ ማናችንም ማለት ነው ማናችንም እናት አባቶቻችንን አሳዝነን እውነት ከቤት ብንወጣ በቃ ያለነሱ ፍቃድ ብንወጣ መጨረሻችን ውድቀት ነው፣ ውድቀት ነው። እናት እናት ናት። ብንጠቁር ብንከሳ፣ ብንታመም፣ ደስተኛ ብንሆንም ባንሆንም ከጎናችን የማትለየው እናትና እናት ብቻ ናት። ሌላው ትርፍ ነው። ጓደኛ ብትሉት ይሄ ሆይ ሆይ የሚለው ሁሉ ውሸት ነው ውሸት። አሁን ይቺ ልጅ ነገ የሆነ ነገር ብትሆን የሆነ ነገር ብትሆን አሁን ዲዚ አድርግባት እንጂ በቃ የኢትዮጵያ ሕዝብ ነው በቃ የሆነ ነገር እናሰባስብላት እንደዚህ ሆና እንደዚህ ሆና የምትባለው ማለት ነው እንጂ በግሉ የሚያደርግላት ሰው አታገኝም። እንዳሁኑ የሚመክራት ሰው እንኳን አታገኝም። ሁሉም አሁን መሸቀያ ነው ያደረጋት። እግዚአብሔርን ከኔ ጀምሮ ማለት ነው ይህም ሁሉም በቃ ዩቱብ ላይ ነው የሚጭናትኝ በየቲክታክ ነው የሚጭናት ምናምን ነገር እና ደግሞ ምን እንዳለ ልንገራችሁ እናቷ የተናገራች እንትና አሌክስ ምን አለመሰላችሁ? ዴዚ ነገ ማታ በዩቱብ እና በኢንስታግራም ትለቀዋለች አለ። ምኑን ነው የምትለቀው? ሲሉትኝ የተናገራቻትን ነገር የበደለቻትን በደል አለ። በዩቱብ በቲክቶክ ሳይሆን በዩቱብ ትለቀዋለች፣ መጥታችሁ ማየት ትችላላችሁ አላለም። በዚህን ሰዓት ጉቺ ጉችን ታቋታላችሁ መቼም ጉችና ኩን ሊያን ሊያን ነው ማን ስሟ? ጉች ያቺኛውን ስሟን አላቃትም። ጉች በጣም ተናደደች። እንደ ለቢዝነስ ነው እንዴ የሰጣላችሁ ታውቃችሁ። እና ደግሞ እዚህ ጋር ብሔርን መጥራቱ ለምን አስፈለገ? አማራ ትግሬ መባሉ ለምን አስፈለገ? በዩቱብ ውስጥ የእናቷን እናቷ የተናገረቻትን ለምንድን ነው የሚለቀቀው ለሰብስክራይብ እና ለላይክ ነው እንዴ ይሄ ሁላ ግርግር የፈጠራችሁት ብላ ጉቺ በጣም ተናደደች። በጣም ማለት ነው። ቆይ አሁን ቪዲዮን አደርግላችኋለሁ። እግዚአብሔርን እኔ ራሱ መጀመሪያ አካባቢ ላይ ተናግሯልኝ በዩቱብ ይለቀቃል ምናምን ብሎ ማለት ነው። ከዛ ጉቺ በጣም ተናደደች። እንዴት እንደዚህ ይላል ብላ ማለት ነው። ከዛ ሚኪ ደግሞ መጀመሪያ እናቷና ክብራት በቃ እሷን የምትፈልጋት ከሆነ ዋጋ መክፈል አለብህ። በቃ የምትፈልጋት ከልብ የምትፈልጋት ከሆነ ፓስፖርቷን ደግሞ ቀደዋለች። የዴዚ እናት ፓስፖርቷን ቀዳባታለች ወደ አሌክስ እንዳትሄድ ማለት ነው። እና ፓስፖርቱን ቢቀደድ በመቶ ሀምሳ ዶላር እና በሁለት መቶ ዶላር የሚወጣ ነው። ቀላል ነው፣ ግን ደግሞ አትቀደውም ወይ ደብቃው ነው የሚሆነው አለ ከዛ አሌክስ ግን የሚናገረው ነገር ትዕቢቱ፣ እውነት እንደ ይቅርታ አድርጉልኝ፣ በጣም ትዕቢት አለበት እንዴ! ዴዚ እኮ በጣም ስነ ስርዓት አላት። እንዴት ለሰው ክብር እንዳላት፣ በጣም ነው ሰውን የምታከብረው፣ በጣም ማለት ነው። ከዛ አሌክስ ደግሞ እኔ በእሷ ምክንያት ነው ብዙ ነገር የተወኩታለ፣ በፊት ያው እኔ ትግሬ ነኝ፣ ትግሬ ነኝ፣ ያው ትግሬ ነው፣ የተጋሩ ልጅ ነው ግን በጣም ሰውን ኦሮሞን ይናገር ነበረ፣ አማራን እንዲሁ በቃ የተለያዩ ብሔሮችን ይናገር ነበር። አሁን እሱን እሱን ትቶ በቃ ለቆታል፣ መሳደብ ምናምን መናገር ትቷልኝ። እሱን እሱን ያስተወችኝ እሷ ናት። ምንም በሉ ምንም፣ ዴዚ የኔ ሚስት ናት፣ የኔ ሚስት ናት ነው የሚለው። እንግዲህ እውነት የሚሆን ውሸት አናቅም። የዩቲዩቡ ነገር ማለት ነው። አሁን እዚህ ጋ የልጅቷ ገበና፣ የእናትየው ገበና ምናምን ተባል አይደለ? እዚጋ እንደ ቤተሰብም እንደ ሚዲያም ሰዎች ሆነን ስናወራ ያሉት ነገሮች እዚጋ እንዳይወሩ ተፈልገዋል። ግልጽ ያልሆናልኝ ጥያቄ ስላለ ነው። ለምንድን ነው ዩቲዩብ ላይ እንዲፖስት የተፈለገው ወይም እዛ አፕሎድ የሚደረግበት ምክንያት? ዩቲዩብ ይሻላል ያለውን ነገር ባላይ ተሰብስቦ ዩቲዩብ ላይ ታደርገዋለች። ሄዳችሁ እዩት ማለት እዚህ ጋር ግን የእናትየዋም የልጅቷም ገበና እንዲወጣ አልፈልግም ብላላ ሞራው ወንድም የከታቸው ነቅስ ስለምታዳምጠኝ ነው። ለምን ዩቲዩብ ላይ አልገባኝ። ይሄ የኔ የግል ጥያቄ ነው፣ ከሌላ ነገር ጋር እንዳታየው ስላልገባኝ ነው። እዚህ ጋር ሰው ተሰብስቦ ይሄ ሁላ ዘጠኝ ሺህ ምናምን ኢትዮጵያዊ ቁጭ ብሎ ስለ እናንተ ጉዳይ እያወራ እያለ እዚህ ጋር አልናገርም፣ እዚህ ጋር ምንም ነገር ማብራራት አያስፈልግም። የእናትየው ገበና ነው። ልጅቷ የሆነ ነገር ራሷ ልታረግ ትችላለች። አልቀ ኦኬ አለን

ኢቨን እንኳ እዚህ ራሱ እሷ ራሷ ሽማግሌ ለእናቷ መላክ አለባት፣ መማለድ አለባቸው። ሰው ሲሸመገል ሰውነቱ አእምሮ ሁሉ ይርዳል፣ ይስተካከላል። ሎሻን አለ ምናልባት ደግሞ በአቋም ደረጃ እንዳቋም አቋም ከያዘችን ወላጇ ደግሞ ልጅቱ የራሷን ውሳኔ የመወሰን ምክንያቱም ከአስራ ስምንት ዓመት በላይ ስለሆናት ማለት ነው ከዛ ውጭ ላለው ቴሌግራም ላይ ቱ ላይ ይለቀቀን እዛ ላይ ሄዱ የአለም ህዝብ አይቶ ይገባህን ብትባል ወላጅ ስለሆነች እናቴቱ የምትቆጣ ከሆነ አዳይ ነው ዘደ ልጅቱ ያላት አማራጭ እናቷን ተታንተጋ መሆኑ ይሄ ነው ዋናው ነገር። ግን አንተ እናትቱ ልታሸንፍ የምትችለው በትዕግስት በማልቀስ በመለመን በትትና በቃ ስስልን በማሳየት ነው እንጂ እሷን ይበልጥ የምታዋረድ ከሆነ እናቴቱ። እና ወዶቼ እንግዲህ ጉቼ ያለችውንና ሚኪ ያለውን ሰምታችኋል። እውነት የእውነት የእውነት ዩቱብ ለመሸቀል ከሆነ ይህን ሁላ ድራማ የሰሩት በጣም ነው የሚያሳዝነው። በቃ ህዝቡን መጫወቻ አድርገውታል ማለት ነው። በቃ ይሄ ህዝብ የሆነ ነገር ሳይ በቃ ሆይ ሆይ ሆይ ስለምንል በቃ እንደዛ እንግዲህ አስቡት፣ እናቷ የተናገረቻትን ሁላ ሁሉንም ነገር በቃ በቃ ሚስጥርም ሚስጥር የሚያወሩትንም ይሁን በቃ እናት ናትና ተናዳ በንዴት የተናገረቻትንም ሁሉ እንደ ዶክሜንት ፊልም አድርገው ዩቱብ ላይ ሊጭኑት። የውሸት ነው። እንዴት ተጣሉት እና የእውነት አልተፋቀሩም? የውሸት ነው። በቃ ፍቅራቸው ራሱ የውሸት ነው ማለት ነው። ጉቼ ያለችው ትክክል ነው። እውነት ለመናገር በቃ ይሄ ዩቱብ በቃ ሁሉንም ሰው እያበላሸ ነው። እግዚአብሔርን ምን ይላል። ነገ ኑ፣ ነገ ዩቱ ዩቱብ ላይ እንጭነዋለን። ዩቱብ ላይ መስማት ዩቱብ ላይ እና ኢንስታግራም ላይ መስማት ትችላላችሁ። አስቡት እንግዲህ፣ እንዴ! በጣም እኮ ነው የሚያሳዝነው። እኔ ጉቼ ያለችው ነገር በጣም ትክክል ነው። ለዩቱብ ለመሸቀል ነው ወይ አጀንዳ ይዘው የሚመጡት በዛ ላይ እናትየዋን ደግሞ እናትየዋን እኮ የሚናገሯት አብዙ የትግራይ ልጆች ግሩፕ ከፍተው በግሩፕ ወይኔ የዴዚን እናት እንዴት እንዴት እንደሚናገሯት ብታዩ፣ ዩቱብ ላይ ብጭ ነው። ዩቱብ አይፈቅድልኝም ውዶች፣ ቪዲዮን ያጠፋብኛል ብዬ ነው እንጂ ብጭ ነው። በጣም ከባድ ነው ንግግራቸው። ምን ይላሉ? በልጅቷ የማዘዝ መብት የላትም ሀያ አንድ ዓመት ሆኗታል ልጅቷ የፈለገችውን ነገር ማድረግ የፈለገችው ሀገር መሄድ የፈለገችውን መናገር የፈለገችውን ሁሉ መሆን መብት አላት። ልጅቷን በቃ ዴዚን በቃ እያሰቃየቻት ነው እየበደለቻት ነው። ስለዚህ በቃ እኛ እናግዛትና ዴዚ ትወጣለች፣ እናትየዋን ደግሞ ወደ ሀገሯ እንድትሄድ እናደርጋለን። አስቡት አስይዘዋት እንግዲህ በሄደች በሁለት ወሯ አሜሪካ ከሄዱ ሁለት ወሯቸው ነው ልጇን እንደዚህ እንደዚህ እያደረገች ነው ብለው በውሸት ወደ ሀገር ወደ ኢትዮጵያ እንድትመለስ በቃ ድጋሚ አሜሪካ የሚባል ሀገር አትሄድም ማለት ነው። አስቡት። ከዛም ደግሞ ዴዚ ተስማምታ በቃ አስይዛታለሁ አለች እኮ ሪከርዷን ሰምታችሁ ከሆነ አስይዛታለሁ፣ በቃ በእኔ ሕይወት አያገባትም አለች። የልብ ልብ ሲሰጧት ማለት ነው። ጉድ እኮ ነው። ግርም ነው ያለኝ እኔማ እኔ ማገረም ድንቅ ነው ያለን እግዚአብሔር። እንዲ በዛ ላይ ደግሞ የኛ የኢትዮጵያ እናቶች በቃ የፈለገ ሀገር የትም ሀገር የፈለጉትን አመት ለምን 20 30 አርባ ዓመት አይኖሩም ኢትዮጵያዊነታቸውን አይለቁም። ዴዚ ደግሞ የተወለደችው አሜሪካ ነው። አስተዳደጓም በዛ ስታይል ነው በቃ የአሜሪካ ልጆች እንደሚያድጉት ሆና ነው ያደገችው። አስተሳሰቧም እንደዛ ነው እንጂ በዛ ላይ ቋንቋ አትችልም፣ ብዙም አይገባትም የኢትዮጵያ ነገር። አስቡት አሁን እሷ ደውላ እናቷ ለታሲዝ ጉድ እኮ ነው ዘንድሮ ደ በቃ ዴዚ ዴዚ ይሏታል፣ ዴዚ ችግር የለውም ዴዚ እኛ ንለንልሽ ይሏታል። እሷ ታለቅሳለች ታለቅሳለች። አስቡት በጣም ጥሩ አይደለም፣ ሶሻል ሚዲያ ላይ የእናትሽን ጉዳጉድ እናትሽ የተናገረችሽን በሙሉ ዩቱብ ላይ ጫኝ ብሎ ማለት ይሄ በጣም ያጠራጥራል የተጣሉት የውሸት ነው ማለት ነው በዛሬ ላይ ደግሞ አማራ እና ትግሬ በሚል መጡ ምንድን ነው የሚሉት አሁን እናቷን እንትን ሊሉ የፈለጉትኝ ወደ ኢትዮጵያ እንድትላክ ሊያደርጉ ነው አይደለም በቃ ከአሜሪካን እንድትከነሰል እንድትወጣ ድጋሚ መግባት አትችልም እንግዲህ አስቡት ምንድን ነው እሱ በጣም በጣም አክራሪ አክቲቪስት ነው። በጣም አክራሪ አክቲቪስት ነው። የትግሬ ነው፣ አንቺ ደግሞ አማራ ነች። እሷ ደግሞ በእናቷ አማራ ናት ብላ ስላለች እኮ ነው እና እኔ ደግሞ ግርም እንደዚህ ስትል ምኑ ገረመኝ መሰላችሁ፣ የዴዚ እናት ትግርኛ ትናገራለች። በእርግጥ ትግርኛ የተናገረ ሁሉ ትግሬ ነው ማለት አይደለም። ግን አማርኛ ራሱ በደንብ ብዙም አታወራም፣ አትችልም። ትግርኛ ግን በደንብ ነው የምትችለው። እና ወደ ዩቱብ ይጫን ሲባል ድራማ ሰርቶ ነው አልኩኝ። ከዚህ በፊት የምታስታውሱ ከሆነ ጂጂ ኪያ ከልጇ ጋር ስትጣላ፣ ከሳምሪ ጋር ስትጣላ፣ በቃ አስቡት። በዩቱብ በጣም ነበር የሸቀሉት፣ እናትና ልጅ ማለት ነው። በጣም በቃ እንደዛ ነው እኔ እየመሰለኝ ያለው እውነት። በቃ ጉዳጉዳቸውን አውጥተው ሚዲያ ላይ ዘርግፈው ታወቁ። ይኸው በዩቱብ ነው የሚተዳደሩት አሁን። አስቡት በዩቱብ ነው የሚተዳደሩትኝ እና እናትን አዋርዶ የሚገኝ ገንዘብ፣ ልጅን አዋርዶ የሚገኝ ገንዘብ፣ ወይም ደግሞ ፍቅረኛዬ ተበድላለች ብሎ እንግዲህ አስቡ የፍቅረኛውን እናት እንደዚህ የሚናገር ሰው እንዴት ነው ዩቱብ ላይ እስካሁን ያወራ ነው ሁሉ፣ ያልተለቀቀ ሪከርድ አለ፣ ያልተለቀቀ ጉድ አለ እሱ ሁላ ዩቱብ ላይ ይለቀቃል ብሎ ማለት ምን ማለት ነው? ቲክቶክ ላይ ምንም የምንናገረው ነገር የለም የቀረ ሪከርድ አለ። እሱንም የእናቷንም የእኔንም የዴዚንም አድርገን ዩቱብ ላይ እንጭነዋለን። መጥታችሁ ነገ ይለቀቃል። ነገ ማታ ልክ እንደ ፊልም፣ እንዴት ነው አዲስ ፊልም ሲስተዋወቅ ሲያስተዋውቁ፣ ተዋናዮች እንደዛ እያስተዋወቀ እኮ ነው የሚመስለው። ነገ ማታ ይለቀቃል። መጥታችሁ ማየት ትችላላችሁ። ለሽቀላ አያስባችሁታል ስለዚህ እኔም እኔም ማስበው አልተጣሉም ማለት ነው። ዝም ብለው ድራማን ይዘው የመጡት እየመሰለኝ ያለው እኔ እንደዛ ነው። አስቡት እንግዲህ ውዶቼ እና ነገሩ በእንደዚህ አይነት ነገር ከቀጠለ በጣም ያሳዝናል። ልጅቷም እንግዲህ አዲስ የሆነ ገና ፎን ቃላይ ናትኝ የእውነት የእውነት ከሆነ እናትየዋም ደግሞ ታሳዝናለች። እውነት እንደ አንድ ልጇ ናትኝ ሀያ አመት ሙሉ ያላገባሁት ለእሷ ብዬ ነው። ሀያ ዓመት ሙሉ እድሜ ሰጥቻታለሁኝ በቃ እናትም አባትም ሆኜ ነው ያሳደግኳት። ስለዚህ በልጄ የማዘዝ መብት አለኝ እያለች ነው ያለችው። እናት በልጇ የማዘዝ መብት አላት፣ የመናገር መብት አላትኝ እውነት መጥፎ ነገር ላይ እንዳትወድቅ የመናገር መብት አላትኝ። ነገች ልጅ የሆነ ነገር ብትሆን የምትጎዳው እናቷ ናት። መከራዋን አይታ አሳድጋ ሀያ አንድ አመት ማለት ቀላል አይደለም። እውነት ሳታገባ ጀግና እናት ናት። እኔ እንደውም እውነት ጀግና ናትኝ። እንዴ አሁን ለዴዚ ተቆረቆርኩኝ የሚሉ በሙሉ ውሸታቸውን ነው። ነገ ይህች ልጅ የሆነ ነገር አያድርግባትና የሆነ ነገር ቢገጥማት ዞሮ የሚያት የለም። ተጎጅዋ ግን እናቷ እና እናቷ ብቻ ናት፣ እናቷ እና እሷ ዴዚ። ስለዚህ ለሁላችንም ትምህርት ነው ብዬ አስባለሁ። የእውነት እውነት እውነት ከሆነ ደግሞም በውሸት ድራማ ሰርተው ዩቱብ ሊሸቅሉ ከሆነ እውነት በጣም አጸያፊ ነገር ነው እንደዚህ አይነት ነገር። እና ወዶች ይሄንን ይመስላል። ላይክ ሸር ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ወዶች የራሴን ስራ የጀስት መጣ ድረስ ያው እንደዚህ ነው መቀጠለው ማለት ነው። ላይክ ሸር ሰብስክራይብ ያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ። እግዚአብሔር ከክፉ ሁሉ ይሰውራችሁ። ሀገር ውስጥም ከሀገር ውጭም ያላችሁ በሰላም በፍቅር እንድትኖሩ እንድንኖር ያድርገን እግዚአብሔር። ሰላምቱ ሰላሙን ያውርድልን እና ከድንገተኛ ሞት ይሰውረን እግዚአብሔር ሁላችሁም ስደት ላይ ያላችሁ እህቶች እግዚአብሔር ይጠብቃችሁ እግዚአብሔር ይጠብቀን እውነት በሰላም ወደ ሀገራችን እንድንገባ ያድርገን ሀገራችንን ሰላም ያድርግልን እግዚአብሔር እውነት በ በሚዲያም ምድር ላይም የምንሰማው ነገር በጣም የሚያስጠላ ነው በጣም ስለዚህ እግዚአብሔር እሱ የሆነን እሱ ይጠብቀን እላችኋለሁ ባይ ባይ ቻው ቻው ውዶቼ ወዳችኋለሁ አከብራችኋለሁ ቻው